የሚለኝ በሀይሚና በብሩኬ የሆነ ክፍተት ሲፈጠር የሴቶቹ ማጀብጀብ የሴቶቹ ብዛት ይገርመኛል። እውነት ለመናገር ማለት ነው። እንግዲህ ታምፕሌላ ያርጌላችኋለሁ አይታችኋል። እነዚህ ሁሉ የብሩኬ አፍቃሪዎች ናቸው ማለት ነው። እና የእውነት ለመናገር ሀይሚና ብሩኬ ልንገራችሁ ብዬ ነው። የብሩኬ አፍቃሪዎች ማለት ነው። ሀይሚና ብሩኬ ማንኛውም ሰው እንደሚሰራው ስራ እየሰሩ ነው ማለት ነው። እውነቴን ነው የምነግራችሁ። ምክንያቱም ማንኛውም ሰው እንደሚሰራው እነሱ መስራት ስለሚፈልጉ እየሰሩ ነው እንጂ። ስለዚህ የእውነት ከሀይሚ ጋራ ተጣልተዋል ብላችሁ ልባችሁን ሰፊ እያደረጋችሁ ያላችሁ ሴቶችን እያየሁኝ ነው። የሰው ልጅ የአንድ ሰው ለአንድ ሰው ሆኖ ስታዩት በመሀሉም እንኳን የሆነ ነገር እንኳ ተፈጥሮም ቢሆንም እንኳ እራሳችሁን ማስከበር አለባችሁ። በይነኝ እውነት ለመናገር ማለት ነው። ብሩኬ አንድ ነው። ብሩኬ የሚሆነው ለአንድ ሰው ነው፣ እሱም ለሃይም። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ አቢነኝ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ እንግዲህ በአዲስ ብቅ ብያለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ሀሳብ አስተያየታችሁን እንድትሰጡ የደወል ምልክቷን በመጫን ቤተሰብ እንዲትሆኑ በአክብሮት በትትና ጋብዣችኋለሁ። ለምትሰጡኝ ነገር ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ ማለት ነው። እንግዲህ ዛሬም እንዴት ተለመደው ብቅ ብያለሁ። እንግዲህ ሀይሚና ቡራ ዛሬ አልመጡም በየትም ቦታ ማለት ነው። እንግዲህ ያው ሀይሚና ቡራ ዛሬ አልመጡም፣ ነገ ይመጣሉ። ምክንያቱም አሁን ሀይሚም ወደ እሱ ወደ ሁለት መቶ ሀምሳ ኪ አንድ ሺህ ሰው ብቻ ነው የሚቀራት። እንግዲህ ብሩኬም እንደዚያው ትንሽ ነው የሚቀራቸው። ከዚህ በኋላ ያው ለተመልካቾቻቸው እንግዲህ ፍቅር ሁነናል ብለው ለመምጣት እየፈለጉ ስለሆነ ዛሬ ብቅ አላሉም ማለት ነው። እና ምንም የሚፈጠር ነገር አይኖርም። ማንኛውም ሰው እንደሚሰራው ነው እነሱም እየሰሩ ያሉት። እነሱ ዩቱበሮች ናቸው። ማንም ሰው እንደሚያገኘው ማግኘት ይፈልጋሉ። ገባችሁ? ሁሌ ኦደንስ ለኦደንስ ለኦደንሶቻችን ይሰጉብናል፣ ያስቡብናል፣ እንዲሁም ይጨነቃሉ ብዬ አስባለሁ። እውነት ለመናገር እና ማለት ነው። ግን ደግሞ አንዳንዴ ደግሞ መስራት ይፈልጋሉ ገባችሁ አይደለ? እና እንደዛ ብለው ነው እንግዲህ እየሰሩ ያሉት። እና በትዕግስት መጠበቅ አለባችሁ ባይነኝ ማለት ነው። እህቶች ግን አንዳንድ እህቶች ግን እውነቴን ለመናገር ነገ ዋጋ የሚያስከፍላችሁን ነገር አሁን ላይ ባታደርጉ አሪፍ ነው ብዬ ነው የማስበው። ነገ ሁላችንም ህይወት ይኖረናል። መቼም የሰው ልጅ ቢዘገይም ቁጭ ብሎ አይኖርም ብዬ አስባለሁ። የራሱ የሆነ ህይወት ይኖረዋል እና በዛ ሰዓት እንግዲህ ራሳችሁን ዋጋን የሚያስከፍላችሁን ነገር፣ የሰው የሆነን ሰው ይዛችሁ ባትሄዱ አሪፍ ነው በይነ፣ እንዴኔ እንዴኔ እንዴትነት ምክሬ ማለት ነው። እውነት ለመናገር የማናገኘውን ሰው ግዴታ የኔ ሆንልኝ ብሎ እንትን ማሰብም ደግሞ ማድረግም ማለት አትችሉም። ሁሉም ነገር የሚሆነው እግዚአብሔር አምላክ ሲፈቅር ብቻ ነው። አንድ ሰው ለአንድ ሰው ነው የሚፈቀደው። ይህንን ልታስቡ ይገባልና የሁሉ ጋጋታ፣ የሴት ጋጋታ ተገቢ ነው ብዬ አላስብም። እንዲኔ እንዲኔ ማለት ነው እንግዲህ ዛሬ በየትም አልመጡም አይቻቸው ነበር እውነት ለመናገር በየትን ቦታ አልመጡ ያለ መንጣታቸው ጥሩ ነው ባይነኝ እንደ እኔ እንደ እኔ። ምክንያቱም ዛሬም ደግሞ ሀይምና ብሩኬ እንደ ትናንቱ የሆነ ነገር እያሉ ከመጡ የባስ ደግሞ ተመልካች ደስ ላይ ለው ይችላል። ገባችሁ? ነገሮችን አስተካክለው ለመንጣት አስበው ነው ይመስለኛል ዛሬ የቀሩት። እንግዲህ ይህንን ነው እምላችሁ ማለት ነው። እንግዲህ ደግሞ ዛሬ ብሩኬም ደግሞ ያው በቲክቶክ መንደር በቅ ሊል ይችላል ወደ ማታ አካባቢ እንግዲህ፣ ማታ አካባቢ ከመጣ ደግሞ አብረን የምናይ ይሆናል ማለት ነው። እና አታስቡ አትጨነቁ ልላችሁ ነው የሚፈልገው አንዳንዴ ያው መሰራት እያስፈልግ አልገባቸው እና መሰራት ስላለባቸው ደግሞ ለመስራትም አስበው ነው እንግዲህ ብዬ አስባለሁ። እና ባትጨናነቁ አሪፍ ነው ብለላችሁ ፈልኪን ለእነሱም እኮ ለእናንተ በጣም ያስባሉ። እውነት ለመናገር ከሚባል በላይ ነው የሚያስቡት ደግሞ ግን መስራት አለባቸው። ገባችሁ። እንደዚህ አይነት ነገር የሚታይ ከሆነ ደግሞ መስራት ስለሚፈልጉ መስራትን ይመርጣሉ። ሁለዚህ ተጨንቀን ለተመልካች ተጨንቀን ምናምን የሚባል ነገር አለ። አንዳንዴ እንደዚህ አይነት ነገር እንስራ እና ስለምድው የሚባል ነገር አለ። ገባችሁ? እና ለዛ ምነው እንግዲህ ሁላችሁም በጸጥታ በፍቅር በሰላም መጠበቅ አለባችሁ ብዬ ነው የማስበው ማለት ነው። እንግዲህ ይህንን ነው ምላችሁ። እኔ ምክንያቱም ያው ሚዲያ ላይ ታውቃላችሁ ሰው የሚፈልገው የሚያየው ደግሞ ምን አይነት እንዲሆነ የሚከተለው ምን አይነት እንዲሆነ ሁላችሁም ያው እዚህ ጋር ጠንቀቃችሁ የምታውቁናችሁ እንዳለ እና ያው ልትረዷቸው ይገባል ብዬ አስባለሁ። እንግዲህ እኔ ስናገር እንደሄድነት ልትረዷቸው ይገባል ማለት ነው። እንዲዛ ካልሆነ ገባችሁ ሁሌ ወይም ደግሞ ድራማ ወይም ደግሞ የሚያስተምር ነገር ካልሆነ ያ ሁሌ እንትን ካለ ጥሩ ስለማይሆን ብለው ነው እንግዲህ ይሄንን ነገር የጀመሩት። ደግሞ ዛሬ ብቻ አይደለም የሚናብሩት እንዲህ አይነት ነገር መስራት የጀመሩት ቆይተዋል። ያው ሰሞኑን ዝም ብለው እንደ አዲስ ስለተነሱባችሁ ነው እንጂ ሁላችሁ ግራ ያተጋባችሁት አዲስ ነገር አይደለም እውነት ለመናገር። ስለዚህ አትጨናነቁ ሁላችሁ ፈልጋለሁ ለራሳቸው ለኑሯችሁ ለሕይወታችሁ ለወደፊት ኑሯችሁ ተጨነቁ ማለት ነው። እነሱ ስራቸውን እየሰሩ ነው። አያስጨንቃችሁ የነሱ ነገር ላችሁ ፈልጌ ነው። ያው እንደዚህ የሚላችሁን ሰው አትፈልጉም አውቃለሁ። ይ ነው ጠንቀቂ ማለት ነው። እንደዚህ የሚነግራችሁን ሰው አታቁም። የማታቂው እየመጣሽ አታደበላልቂ፣ የማታቂው እየመጣሽ ዚህ አታወሪ ትላላችሁ። እውነቱ ስትነገሩ ስለማይገባችሁ ዝም ማለት ነው የሚሻለው ብዬ ነው ማስበው እኛ የምናውቀውን እውነት ያለንን ነገር መተን ስንናገር አንቺ ምን አውቀሽ ነው የምትናገሪው? አንቺ ምን አውቀሽ ነው እንዲህ ስለምትሉ ያው ብዙ ጊዜ ዝምታን መምረጥ ይሻላል እያስባለሁ። እኔ ደግሞ አንዳንዴ ሳልናገር አላልፍም ብዬ ነው የማስበው እናገራለው፣ ብዙ ጊዜ ማለት ነው። እና እንግዲህ ይህንን ነው ልል የመጣሁት። ይሄ ቪዲዮ ከተመቻቸው እንግዲህ ሐሳብ አስተያየታችሁን ስጡ ማለት ነው። ይመጫችሁ ነገ እንግዲህ በደስታ በፍቅር ደግሞ ቡታጅራ ስለሆኑ ችግር የለውም። እነ ጋሻ ሁሉም እንዲ ቢጣሉም እንኳን ያስታርቋቸዋል ብዬ አስባለሁ። ጀመር አልተጣሉም እንጂ ማለት ነው። ይሄ ያው የሚያውቁት ነገር ስለሆነ ሁሉም ስራ እንደሚሰሩ ስለሚያውቁ ነው ፀጥ ያሉት። እና ስለዚህ አትጨነቁ፣ ቢጣሉም እንኳን ጋሻ ያለ የብሩኬ እናት አለች ዝም የምትልበት አንድም ነገር አይኖራትም ብዬ ነው የማስበው። ምርጥ እናት ናትና ምርጥ አባት ነው ያሏቸው እና ደግሞ ከሚኖሩ ብዙ መንገድ ተጉዘዋል። አሁን ላይ ወደኋላ የሚመለሱበት አንድም ነገር የለም እና የሚያስጨንቅ ነገር አይደለም። ስራ ነው ማለት ነው። እንግዲህ ብቅ ያልኩት ያው ይሄ ነው ስራችሁ። አሁን ያሁን ለምሳሌ ስራ ነው ስል የምን ስራ ነው ትላላችሁ? ያው የማታውቁ ሰዎች ስላላችሁ ማለት ነው እና የስራውን ባህሪ አታውቁም እናንተ። ስለዚህ ያው ቢነግሯችሁም ስለማይ ስለማትሰሙ እንግዲህ እንዲህ ሀሳባችሁ እናንተ እንዲያላችሁ መሆን ትችላላችሁ እላለሁ። ውድ አድማጅ ተመልካቾቼ ቪዲዮ ይሄን ይመስላል። አብሬያችሁ የነበርኩ አቢ ነኝ። እንግዲህ ሀሳብ አስተሄዳችሁን ስጡ። የነበረኝን ቆይታ ይሄን ይመስላል። ሰላም ቆዩልኝ። አመሰግናለሁ። እወዳችኋለሁ። መልካም ቆይታ